ውሽዬ ኢትዮጵያ ኑሮ እንዴት ነው ላላችሁኝ፣ ይሄ ቪዲዮ ይጠቅማችኋል። እስከ መጨረሻ ስሙት። አንዳንድ ሰዎች ኢትዮጵያ ገብተው የኢትዮጵያ ኑሮ ውድ ነው መምጣት አችሉም አትምጡ እያሉ ለሚመክሩን ፋሲካ ደግሞ ያው በቅርብ ገብታለች። ፋሲካ በቅርብ ስራ ከፍታለች። ኢትዮጵያና ኢትዮጵያ እንደዚህ ነው ትለናለች። እስኪ ሰምተናት እንመለስ። ውሽዬ ኢትዮጵያ ኑሮ እንዴት ነው ላላችሁ፣ ኢትዮጵያ ኑሮ በጣም ውድ ነው፣ ግን ያን ያህል የተጋነና አይደለም። አራዳ ከሆናችሁ ለምሳሌ እኔ ያኔ የመጣው ጊዜ አራት መቶ ምናምን ሺ ጨረስኩኝ። በአሁኑስ 35000 እንዴ ነው ጨረስኩት? ለምን አወኩበታ? ጓደኛ ኑ ሻይ ቡና እንበልካላችሁ። ኖ እኔ አሞኛል፣ ግግም አረ ነኝ አረ ግግም ኑ እናንተ ቤት ቤት ቡና ፍለታችሁ ባንድ መለኪያ ቡና መሸኛት። ግን ሆቴል ለሆቴል ከሄዳችሁ ብሪዝ ጎ ደግሞ ስራ እንዴት ነው የምንጀምረው? ስንት ብር ያስፈልገኛል ላላችሁ ከመቶ ሺህ ብር ጀምራችሁ እስከ አቅማችሁ ከፈቀደው። ለምሳሌ የሰፈር ሱቅ ትናንትዬ ከሆነ ትንሽ ብር በቂያችሁ ነው። ሰፈራችሁ ላይ ያልተሰራ ስራ አጥንታችሁ መስራት ማለት ነው። ግን ያን ያህል በብዙ ብር መነሳት የለባችሁ። የፋሲካ እንትን እንግዲህ መልክ ይህንን ይመስላል። እኔ በጣም ስለተመቸኝ ነው። አንዳንድ ሰዎች ኢትዮጵያ የገቡና ገና ወር ሳይቀመጡ ወይም ደግሞ አስራ አምስት ቀን ሳይቀመጡ ይወጡና የሱቁን ሁኔታ አንዳንድ ነገር አይተው ከነሱ ጋር ስለማይግባባ በጣም ከወጡም የቆዩ ሰዎች ስለሚሆኑ ከዛ ሶሻል ሚዲያ ላይ ይመጡና አቴንሽን በአቴንሽን ያደርጉናል። ማለት በቃ ይሄ ውድ ነው ኑሮት እንደዚህ ነው እንደዚህ ነው እያሉ ወደ ሀገራቸው ሊገቡ ያሰቡ ልጆችንም እንዳይገቡ እንቅፋት ይሆኑባቸዋል ማለት ነው። ነገር ግን ውሽዬ እንግዲህ ውሽዬ ከዚህ በፊት ገብታ ነበር። አሁን ለሁለተኛ ጊዜ ነው የገባችው። ምን መሰላችሁ አንዳንዴ ብልጥ ልጅ ከሰው ስህተት ይማራል። ኖ ኖ ኖ ብልጥ ከሰው ስህተት ይማራል፣ ሞኝ ግን ከራሱ ስህተት ይማራል ይላል። አያችሁ አደለ? አንዳንዴ አሁን ፋሲጋን አይተን መማር እንችላለን። ኛ አራት መቶ ሺህ ብር አጥፍታ አሁን ለሁለተኛ ጊዜ ስገባ ግን ብልጥ ሆና የራሷን ስራ ከፍታ ነው እንግዲህ የተመለሰችው። እንደ ንግግሯ ደግመን ካልደገም ነው ጥሩ ነው። የማይሳሳት ሰው የለም። ለምሳሌ መጀመሪያ ሰዎችን ስትጋብዟቸው ሰዎች ኑ ሲሏችሁ አዲስ ስትሆኑ ሁሉ ለሁሉም ሰው እንትን ናችሁ። ያን አቴንሽናችሁን ግን ሰብሰብ ካላደረጋችሁ፣ ቆጠብ ካላደረጋችሁ ልክ ብራችሁ ካለቀ በኋላ እንኳን አይደለም ጓደኛ የራሳችሁ ዘመድም ይርቃቸዋል። ስለዚህ ከውሽዬ ተምረናል ብዬ አስባለሁኝ። አገር ቤት ልትገቡ ያሰባችሁ ልጆች እንዲሁም ደግሞ ስራ ልትከፍቱ ያሰባችሁ ልጆች በትንሽ ብር ከሱቃችሁ ከሰፈር ሱቅ ጀምራችሁ እስከ ሱቅ ድረስ መስራት ይቻላል። የማይቻል ነገር የለም። የማይሰራ ሰው ግን ሰነፍ ሰው ወይም ደግሞ ነገሮችን ቶሎ ብሎ ወደ ተግባር የማይቀይር ሰው ምንድን ነው የሚሆነው? አቴንሽን በአቴንሽን ያደርገናል። ይሄ ነገር አይቻልም፣ ኢትዮጵያ ውድ ነው። እዚህ ሀገር እኮ ውድ ነው። በዚህ ሀገር ብር ስለምንጠቀም ነው እንጂ ሲመነዘር እኮ እዚህ ከምንገዛው እዚህ ከምናደርገው ይልቅ ኢትዮጵያ የምና ልናደርገው ይገዛልናል። ነገር ግን በዚህ ስለምናስበው ነው። ስለዚህ ሰው ደግሞ ከሀገሩ ወቶ አይቀርም። ግዴታ ሀገራችን ገብተን የራሳችን የሆነ ቤተሰብ የራሳችን የሆነ ኑሮ ከቤተሰብ ጋር ከወዳጅ ዘመድ ጋር መኖር ደግሞ ትልቅ ነገር ነው ብዬ አስባለሁ። እና ለዛሬ ይሄ ቪዲዮ ይህን ይመስላል። መልዕክቱን ከወደዳችሁ ሰብስክራይብ ላይ ካድርጉኝ። በሌላ ቪዲዮ ደግሞ እመጣለሁ። እኔንም ደግሞ አበረታቱኝ። እንደምታዩት እንግዲህ ሱቄ ይህንን ይመስላል። እንግዲህ በማዳም ቤት ከስራ ጋር ተጨማሪ ኦንላይን ላይ እሰራለሁ። ይህንን ለምንድነው የምነግራችሁ? ሌሎች ልጆች መስራት ብትፈልጉ ካላችሁ ጠንከር ብላችሁ በማዳን በማዳም ቤቱ ናችሁ የተለያዩ ስራዎችን ብትሰሩ ተጠቃሚ እንደምትሆኑ ስለማቅ ነውና፣ ሰብስክራይብ ላይክ አድርጉኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ